ጦርነቱ ከመፈንዳቱ በፊት አስቁሙት፣ ጊዜው አሁን ነው። ይህንን ያለው መሰረቱን ለንደን ያደረገው ቻትሃም ሀውስ አዲስ ባስነበበው ዘገባ ነው። ቻትሃም ሀውስ ስጋት ገባኝ ሲል የተነተነውን የብልጽግናና የአስመራውን ኃይል ወታደራዊ ፍጥጫ በዝርዝር ፈትሸነዋል። በዘመናዊው ዓለም የጦርነት ታሪክ ያልተፈጸሙ የጦር ወንጀሎችን በመፈጸም የሚታወቀው አገዛዙ የራሱን የወንጀል ሪከርድ ራሱ እያሻሻለ ይገኛል። በሌላ በኩል ቤተ እምነቶችን የጤና ተቋማትንና ትምህርት ቤቶችን የጦር ካምፕ አድርጓል። ከጉዳዩ ጋር በተያያዘ አፋሕድ ለዓለም አቀፍ ማኅበረሰብ ጥሪ አቅርበዋል። ጥሪው የአገዛዙን የጦር ወንጀል በማጋለጥ ላይ ያተኩራል። በዝርዝር ተመልክተነዋል። በወለጋ የኦነግ ታጣቂ ኃይሎች የእርስ በርስ ውጊያ እንደቀጠለ ነው። ይህኛውን መረጃ የተለየ የሚያደርገው ኦህዴድ ብልጽግና አስር በሪያርዶ ካሜራ አዘጋጅቶ ዘጋቢ ጋዜጠኛ መድቦ ትልቅ ፕሮፓጋንዳ ሊሰራ ተዘጋጅቶ የነበረበትን እጅ የመስጠት ዝግጅት እየበተነ መሆኑ ነው። አብራችሁን ስትዘልቁ ዝርዝር መረጃውን ትሰሙታላችሁ። ህዋት የእስር ትዕዛዝ አውርዷል። በአዲሱ የእስር ትዕዛዝ በመቶዎች የሚቆጠሩ ተጽዕኖ ፈጣሪ ግለሰቦችን ኢላማ አድርጓል። በሌላ መረጃም ሌተናል ጀኔራል ታደሰ ወረደ ጥብቅ የተባለ የግምገማ ሰነድ ቀርቦባቸዋል። ጀኔራሉና አመራራቸው የወደቀ ሲል የሚታቸውን ግምገማ በዜና መረጃችን ቃኝተነዋል። የአሜሪካ የአፍሪካ እዝ ጄኔራል የአፍሪካ እዝ አዛዥ ጄኔራል ዳግቢን አንደርሰን ከአራት ኪሎ ጉብኝታቸው በኋላ በቀጥታ ወደ ሶማሌላንድ ማምራታቸውን ተከትሎ ሁለት ዜናዎች ተሰምተዋል። የአሜሪካ ጦር በሶማሌላንድ የወደብ ከተማ በርበራ በሚስጥር ገብተዋል። ጦሩ መግባቱ በተሰማበት በዚህ ሰዓት የስፔሻል ፎርስ ውጊያ ተከፍቶ በቀጠናው ከባድ ውጥረት ተፈጥረዋል። በአፍሪካ ቀንድ ዜና ትንታኔያችን በስፋት ቀኝተነዋል። ሰላም ጤና ስጥለን ወድ የጣና ቲቪ ተከታታይ ቤተሰቦቻችን። አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የሰዓቱ ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። አፋድሕ ለዓለም አቀፍ ማህበረሰብ ጥሪ አቀረበ። ጥሪው የብልጽግናን ጦር ወንጀል በማጋለጥ አስቸኳይ እርምጃ እንዲወሰድ የሚጠይቅ ነው። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የኦህዴድ ብልጽግናን ዓለም አቀፍ ጦር ወንጀለኝነት የሚያጋለጥ መረጃ ይፋ አድርጓል። አፋሕድ በሸዋ ባሉ የወረዳ ከተሞች የአገዛዙ ሰራዊት ካምፕ አድርጎ የሚጠቀምባቸውን የሲቪክና ሃይማኖታዊ ስፍራዎችን በመለየት ተከታዩን ትንተና ሰጥተዋል። የብልጽግናው አገዛዝ በህግ ማስከበር ስም በአማራ ህዝብ ላይ የፋይት ጦርነት ካወጀ ወዲህ በአማራ ህዝብ ላይ ተነግሮ የማያልቅ ሁለንተናዊ በደል እየፈጸመ መሆኑን እዙ አስታውቋል። አገዛዙ የአማራን ጽዋንን በአሰቃቂ ሁኔታ በአደባባይ ገሎ አካላቸውን በመቁረጥ የጦር ወንጀል መፈጸሙንም እዙ በማስታወስ በጦርነት ወቅት ሊከበሩ የሚገባቸውን ሁሉንም ህጎች በመጣስ ላይ መሆኑን በመረጃው ተንትኖ አቅርበዋል። አፋር ሸዋ ጠቅላይ ግዛት እዝ በዙ ስር ከሚገኙ የአጼ አምደ ጽዮን ኮርና መሐመድ ቢሆነኝ ኮር ጋር በመተባበር ባሰባስበው መረጃ መሰረት የብልጽግና ሰራዊት በሸዋ ጠቅላይ ግዛት በዞንና በወረዳ ከተሞች መሽጎ የህዝብ መገልገያ በሆኑ ተቋማትና ሃይማኖታዊ ስፍራ ላይ ካምፕ አድርጎ ተቋማቱን እያወደመ የትምህርት ቤት ወንበሮችን ለምግብ ማብሰያ ፈልጦ በእሳት እያነደደ የጦር ወንጀል መፈጸሙን በአሃዛዊ መረጃ አስደግፎ አረጋግጠዋል። በተቃራኒው እዙ በሚያስተዳድራቸው በሁሉም የሸዋ ቀጠናዎች የህዝብ መገልገያ ተቋማት ከሰራዊቱ ነጻ ሆነው መደበኛ ስራቸውን እያከናወኑ እንደሚገኙ አስረድተዋል። አፋሕድ በሸዋ በተወሰኑ ከተሞች ላይ የብልጽግናው አየር ወለድ ክፍለ ጦሮች የሰፈረባቸውን ተቋማት በዝርዝር ለህዝብና ለዓለም አቀፍ ማህበረሰብ ለማሳወቅ በወጣው ዝርዝር መረጃ ላይ እንደሚታየው በአንድ የወረዳ ከተማ እስከ ስድስት ተቋማት ድረስ የጦር ካምፕ እንደሆኑ ነው። በሸዋ ቀጠናዎች ለጦርነት የገባው የብልጽግና ልዩ ዘመቻዎች እዝ የአየር ወለድ ክፍለ ጦር አባላት የሰራዊት ካምፕ አድርገው እየተጠቀመባቸው ያሉ ተቋማት ዝርዝር፦ በጅሁር ሁለተኛ ደረጃ ትምህርት ቤት፣ በነዋሪ ቴክኒክና ሙያ ተቋም፣ በለሚዳይቶናልማ ቴክኒክ ና ሙያ የለሚ መድኃኒዓለም ቤተ ክርስቲያን፣ አጠገብ ደነባ ቴክኒክና ሙያ ኮሌጅ፣ ኤፍራታና ግድም በርግቢ አንደኛ ደረጃ ትምህርት ቤት፣ ኤፍራታና ግድም በእርግቢ ሁለተኛ ደረጃ ትምህርት ቤት፣ ኤፍራታና ግድም በአመጃ ገብርኤል ቤተ ክርስቲያን፣ በደብረ ብርሃን ከተማ ወሻውሽን ቀበሌና በሌሎች መሰል የህዝብ መገልገያ ተቋማት ወታደራዊ ካምፕ አድርጎ እየተጠቀመባቸው እንደሆነ አስታውቋል። በተመሳሳይ በሞላሌ ወረዳ ሶስት ተቋማትን፣ በወገሬ ወረዳ ሶስት ተቋማት፣ በዘመሮ ወረዳ አራት ተቋማትን፣ በተጨማሪ መሃል ሜዳ ወርልድ ቪዥን ተቋምን ጨምሮ የግለሰብ ቤቶችን ቅጥር ግቢና እምነት ቦታዎችን ለወታደራዊ ካምፕነት ጥቅም ላይ የዋለ የሚገኘው የብልጽግና አገዛዝ ግልጽ የጦር ወንጀል በመፈጸም ላይ መሆኑን አስታውቋል። በተጨማሪም መሀል ሜዳ የሰላ ድንጋይ ቴክኒክና ሙያ ተቋም፣ በሰላ ድንጋይ የሰገነት ቅዱስ ገብርኤል ቤተ ክርስቲያን፣ የጣርማበር አንደኛ ደረጃ ትምህርት ቤት፣ ሬማ አጠቃላይ ሁለተኛ ደረ ደረጃ ትምህርት ቤት በሚዳ ቴክኒክና ሙያ ተቋም በሚዳ ህብረት ስራ ማህበር ተቋም ለማሳያነት በሪፖርቱ የቀረቡ ናቸው። እነዚህ ማህበራዊ ተቋማት በአመዛኙ የጤና የትምህርትና የእምነት ተቋማት መሆናቸው ደግሞ የጦር ወንጀሉን የከፍ አድርጎታል ያለው እዙ አገዛዙ ወታደራዊ ካምፕ ባደረጋቸው ማህበራዊ ተቋማት አገልግሎት እንደተቋረጠባቸው በተለይም የጤናና የትምህርት ተቋማቱ መቀመጫ ወንበሮችን መደርደሪያዎችን ለምግብ ማብሰያ ፈልጠው እንደሚጠቀሙባቸው ይህም ተቋማቱን ተጠግነው እንዳያገለግሉ የማድረግ ረግብ ያለው ስለመሆኑ በአፋር ሸዋ ጠቅላይ ግዛት መረጃ ላይ ተመላክተዋል። በአራተኛው የጄኔቫ ስምምነት አንቀጽ 147 የጦር ወንጀልን በሚተረጉምበት አውድ መሰረት የብልጽግናው አገዛዝ በርካታ የጦር ወንጀሎችን በመፈጸም ላይ እንደሚገኝ የሕግ ባለሙያዎች ያስረዳሉ። እጅ ለመስጠት የተዘጋጀው ጃል ሞሲሳን በጃል መሮ ጦር መመታቱ በወለጋ የኦነግ ታጣቂ ኃይሎችን የእርስ በርስ ጦርነት አባብሶታል። በወለጋ የኦነግ ታጣቂ ኃይሎች እርስ በርስ ውጊያ ላይ የሰነበቱ ሲሆን ከሰሞኑ በአካባቢው የወጣው መረጃ የጃል መሮ ቡድን እጅ ሊሰጥ ነው የተባለውን የጃል ሞሲሳን ቡድን በሌላ አቅጣጫ ተጉዞ በከባድ ውጊያ ከበባ ውስጥ በማስገባት በመጨረሻም እንደበተነው ተሰምቷል። በጃል ሰኛ አስተባባሪነት አስር በሬዎችን አርዶ ካሜራ አዘጋጅቶ ዘጋቢ ጋዜጠኛ መድቦ ትልቅ ፕሮፓጋንዳ ሊሰራ ተዘጋጅቶ የነበረው ኦህዴድ ብልጽግና ባልጠበቀው አጋጣሚ በጃል ምሮ ጦር ተመቶ ፖለቲካዊ ድግሱ እንደከሸፈበት ከወለገ የወጡ ወታደራዊ መረጃዎች ይጠቁማሉ። ኦህዴድ የኦነግ ታጣቂ ኃይሎችን በጥቅም በመግዛት የዓላማ ማስፈጸሚያ ማድረጉን በቀጠለበት በዚህ ጊዜ በታጣቂ ኃይሎ መካከል የእርስ በእርስ አለመተማመንና ውጊያዎች በመጨመር ላይ ናቸው። በዚህም ሳቢያ የጃል ምሩና ጃል ሰኝ ቡድን የኦህዴድ የአንድ ሳንቲም ሁለት ገጽታ ከመሆን ወደ ገንዱማ ፖለቲካ መዝነዋል። በቀዳሚነት ለብልጽግና እጅ ሰጥቶ አዲስ አበባ ድረስ ፕሮፓጋንዳ የተሰራለት ጃል ሰኝ ቀጥሎ በኦሮሚያ ክልላዊ መንግስት ቢሮ ከተሰጠው በኋላ ከጫካው ጃል ምሩ ጋር ተፋጥጠዋል። በጃልሰኛ አስተባባሪነት ለብልጽግና እጅ ይሰጣል በተባለው ጃል ሞሴሳ ላይ የጃል መሮ ጦር በመዝመት እጅ ከመስጠቱ በፊት ማጥቃት የቻለውም ከዚያው ከውስጥ በደረሰው ወታደራዊ መረጃ መሆኑ ደግሞ የኃይል አሰላለፉ ምን ያክል የተጠላለፈ እንደሆነ ያሳያል ተብሏል። ኤጀሬ በተባለ አካባቢ ከብልጽግና ኃይል ጋር ግማሽ ቀን የፈጀ ውጊያ በማካሄድ ኦፕሬሽን የፈጸመው ጃል መሮ እጅ ለመስጠት የተሰባሰበውን የጃል ሞሴሳን ኃይል ሙሉ ለሙሉ በመበተን ተጠባቂውን የኦህዴድ ብልጽግና ፕሮፓጋንዳ ማክሸፉን ለጉዳዩ የቀረቡ ምንጮች ጠቁመዋል። እንዲያም ሆኖ የአገዛዙ የፕሮፓጋንዳ ልሳናት በዛሬ ሁለት ይዘውት በወጡት መረጃ በምስራቅ ቦረና ዞን ከሚንቀሳቀሱ የኦነግ ታጣቂዎች ውስጥ የተወሰኑ ታጣቂዎች እጃቸውን መስጠታቸውን ሲዘግቡ ታይተዋል። በሌላ መረጃም ከኦህዴድ ብልጽግና ጋር ትስስር አለው ተብሎ የሚታመነው የታጣቂ ክንፉ በመተከል ወታደራዊ ካምፕ እያቋቋመ መሆኑን የሚጠቁም ወታደራዊ መረጃ ወጥተዋል። ታጣቂዎች በሁለት ምክንያት ወደ መተከል ቀጠና በብዛት እየገቡ ስለመሆናቸው በመረጃው ላይ ተ

አንደኛው ምክንያት በነ ሽመልስ አብዲስ አስተዳደር የኦህዴድ ወታደራዊና የፖለቲካ ባለስልጣናት በመተከል የመስፋፋት ፕሮጀክትን መሰረት በማድረግ በሚሰጠው ትዕዛዝና ድጋፍ ነው። ሁለተኛው ምክንያት በወለጋ የኦነግ ሸኔ ቡድን በእርስ በርስ ውጊያ መፈናፈኛ ማጣቱን ተከትሎ የኃይል ማዘዣና ተልኮ ማሰማሪያ ተጨማሪ ማዕከል በማስፈለጉ ሳይሆን እንዳልቀረ ወታደራዊ ምንጮች ጠቁመዋል። ይህም በኦነግ ታጣቂ ኃይሎች ውስጥ ሁለት አይነት ኃይል እንዳለ ተጨማሪ ማሳያ ሆነዋል። አንደኛው በኦህዴድ የሚደገፍ እነ ጃል ሰኚ የሚያስተባብሩት ሲሆን ሁለተኛው ደግሞ ጃልመሮ የሚመራው የታጣቂ ቡኑ ክንፍ እንደሆነ ከመረጃው ላይ ተመላክተዋል። በተለይም ወደ መተከል የገባው የታጣቂ ክንፉ አካል በአማራ ተወላጆች ላይ የጅምላ ጥቃት በመፈጸም የዘር ማጥፋት ወንጀል ተዋናይ ሆኖ እንደቀጠለ ነው። ባለፈው ኅዳር 13 ቀን በመተከል ዞን ቡለን ወረዳ ከ50 በላይ የአማራ ተወላጆች እየተጨፈጨፉበት መንገድም ይህንን ያረጋግጣል ያሉት የመረጃው ምንጮች ሕወሓት የእስር ትዕዛዝ አወረደ። ጀኔራሉ በጥብቅ ተገምግመው ከባድ ውድቀት እንዳጋጠማቸው ተመላከተ። ሕወሓት ወደ ተዘጋጀበት ጦርነት ለመግባት ምልክቶችን በማሳየት ላይ ነው። ከወታደራዊ ዝግጅቱ ትይዩ የሚዲያ ፕሮፓጋንዳ ክንፉንም በማጥራት ላይ ነው። የጦርነት ፕሮፓጋንዳውን የማይደግፉትን በካህዲነት በመፈረጅ አሉ በሚላቸው ተቃዋሚዎች ላይ አዲስ ውሳኔ በማሳለፍ የእስር ትዕዛዝ አውርዷል። ትዕዛዙ በጋዜጠኞች በማህበራዊ ሚዲያ አንቂዎች፣ በአክቲቪስቶች፣ በቲክቶከሮችና በተጽዕኖ ፈጣሪዎች ላይ ትኩረት አድርጓል። በመጀመሪያ ዙር 183 በትግረኛና በአማርኛ ማህበራዊ ሚዲያ ላይ ህዋትንና ትግራይን በተመለከተ መረጃ በሚያስተላልፉት ላይ ነው ከባድ የሆነ የእስር ትዕዛዝ ስለማውረዱ የመቀሌ ምንጮች ጠቁመዋል። እነዚህ የእስር ትዕዛዝ የተላለፈባ የሚያቋቋቸው የህወሓት ተቃዋሚዎች የፌዴራልና የስምረት ፓርቲ ተልእኮ አስፈጻሚ ናቸው በሚል ነው። በህወሓት ግምገማ መሰረት ስምረት ፓርቲ ብሔራዊ ጠላት ነው። ከዚህ ኃይል ጋር የሚሰራም ሆነ ከሀሳቡ ጋር ተቀራራቢ አመለካከት የሚያንጸባርቅ ግለሰብ ሆነ ቡድን በብሔራዊ ጠላትነት ካምፕ ውስጥ የሚመደብ እንደሆነ ነው ምንጮች አክለው የጠቆሙት። በሌላ በኩል ሌተናንት ጀነራል ታደሰ ወረደ የሚመሩት የትግራይ ጊዜያዊ አስተዳደር ከፍተኛ የአመራር ውድቀት እንዳጋጠመው የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ በግምገማ ሪፖርት አመላክተዋል። ሪፖርቱ በአቶ ጌታቸው ረዳ አመራር ወቅት ምክክር ተደርጎባቸው ትግራይ ከ ቀውስ ለማውጣት የተለዩ አስር ጉዳዮች ላይ አሁን በሌተናል ጀኔራል ታደሰ ወረደ አመራር ፍጹም ተዘንግተው ክልሉን ለበለጠ አደጋ ና የጦርነት ስጋት ዳርገውታል ይላል የግምገማ ሪፖርቱ። በአቶ ጌታቸው ረዳ ፕሬዚዳንትነት ጊዜ በአስር ዘርፍ በከፋፈላቸው ጉዳዮች ላይ ክፍተቶች ቢኖሩም የተሻለ የአስተዳደር ሁኔታ እንደነበር ጠቅሶ ጀኔራል ታደሰ ወረደ ኃላፊነቱን ከተረከቡ በኋላ ግን መሻሻል አሳይቶ የነበሩት የመገናኛ ብዙሀን ምህዳርን ጨምሮ በርካታ ጉዳዮች ችግር ላይ መውደቃቸውን አንስተዋል ባለፉት ስምንት ወራት ብቻ ሥርዓት ጦርነት የሚያዋልዱ ንግግሮች መባባሳቸውን፣ ማህበራዊ ና ፖለቲካዊ ልዩነቶች በመስፋታቸው አለመተማመን መንገሱን ያመላከተው ሪፖርቱ የጄኔራሉን ጊዜያዊ አስተዳደር የወደቀ በሚል ገምግሞታል። የትግራይ ዓለም አቀፍ የምሁራንና ባለሙያዎች ስብስብ የተሰኘው ማህበር በአመዛኙ ከሌተናንት ጄኔራል ጻድቃን ገብረተንሳይ ጋር ጥብቅ ቁርኝነት አለው በሚል ስሙ ሲነሳ ይስተዋላል። ጦርነቱ ከመፈንዳቱ በፊት አስቁሙት ጊዜው አሁን ነው። ይህንን ያለው መሰረቱን ለንደን ያደረገው ቻትሃም ሀውስ አዲስ ባስነበበው ዘገባ ነው። ዘገባው በህወሓትና ብልጽግና እንዲሁም በአስመራ መንግስት መካከል የቀጠለውን የቃላት ጦርነት ተመርክዞ የወጣ ነው። የተጠቀሱት ኃይሎች በአፍሪካ ቀንድ አውዳሚ ጦርነት እያዋለዱ መሆኑን ዘገባው አትተዋል። ለጦርነቱ መቀስቀስ ዋና ምክንያት ያደረገው የብልጽግና የባህር በር አጀንዳና ከዚያ ጋር ተያይዞ የተፈጠረውን የኃይል አስተላለፍ ነው። ብልጽግና በአንድ በኩል ከህወሓት ጋር በሌላ በኩል ከአስመራ መንግስት ጋር የቃላት ጦርነት ውስጥ መግባቱን በቀላሉ ያልተመለከተው ዘገባው በአፍሪካ ቀንድ ሌላ አውዳሚ ጦርነት ሳይፈነዳ የማስቆሚያ ጊዜው አሁን ነው በማለት የመፍትሄ ሀሳቡን ተንትኖ አቅርቧል። የአብይ አህመድና የኢሳያስ አፈወርቂን የ2018 የሰላም ስምምነት ፎቶ ለዘገባው ምስል አልብሶ ያወጣው ቻትሃም ሀውስ ጦርነቱ ከመፈንዳቱ በፊት ውጥረት ሊያረግብ የሚችለው የድርድር ጉዳይ ይታሰብበት ብሏል። ዘገባው ሳውዲ አረቢያ፣ አብይና ኢሳያስ ለማ ማደራደር ጥያቄ ማቅረቧን አያይዞ ገልጸዋል። ከሰባት ዓመታት በፊት አብይና ኢሳያስ ጅዳ ላይ አንድ ለሕዝብ ይፋ አልተደረገ ስምምነት መፈራረማቸው ይታወሳል። ሁለቱ መሪዎች የዛሬ ሰባት ዓመት ስምምነቱን ጅዳ ላይ በተፈራረሙበት ወቅት የሳውዲው ንጉሥ ሳልማን አልገውራሽ መሀመድ ቢን ሳልማን፣ የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትር ሼክ አብዱላህ ቢን ዛይድ አል ናህያንና የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ተገንተው ነበር። አብይና ኢሳያስ አስመራ ላይ በተገናኙበት ወቅት ባለአምስት ነጥብ ምክርብ የሰላምና የወዳጅነት ስምምነት በመፈራረም ጠላትነታቸው እንዲያበቃ ያደረጉበት ስምምነት ግን በአስመራው መንግስት ከሰሞኑ ይፋ መደረጉ ይታወሳል። የቻትሃም ሀውስ ዘገባ እንደሚያሳየው መሪዎች ወደ ጦርነት ሳይገቡ የቀደመ ልምድ ያላት ሳውዲ አረቢያ አዲስ የማሸማገል ጥያቄ ማቅረቧን ነው። አፍሪካ ቀንድ ላይ ትኩረት አድርገው በወታደራዊና ኢኮኖሚ ጉዳዮች ላይ እየተንቀሳቀሱ ያሉት አሜሪካና የተባበሩት አረብ ምሬቶች የአብይና የኢሳያስ ፍልሚያ እንደሚያሰጋቸው በግልጽ ቢታይም የተባበሩት አረብ ምሬትስ የአብይ አህመድን የጦርነት የደህንነት ፖሊሲ መደገፏን ቻትሃም ሀውስ በስጋት ተንትኖ አቅርበዋል። ይህ በእንዲህ እንዳለም የአሜሪካ ጦር በሶማሊላንድ የወደብ ከተማ በርበራ በሚስጥር ገብተዋል። ጦሩ መግባቱ በተሰማበት በዚህ ሰዓት የስፔሻል ፎርስ ውጊያ ተከፍቶ በቀጠናው ከባድ ውጥረት ተፈጥረዋል። የአሜሪካ የአፍሪካ እዛዛዥ ጄኔራል ዳግቢን አንደርሰን ከአራት ኪሎ ጉብኝታቸው በኋላ በቀጥታ ወደ ሶማሊላንድ ማምራታቸውን ተከትሎ ሁለት ዜናዎች ተሰምተዋል። አንደኛው የአሜሪካ ጦር በርበራ ኤርፖርት ላይ በብዛት ሲራገፍ መታየቱ ነው። ሁለተኛው የአሜሪካ ልዩ ኃይል ወይም ስፔሻል ፎርስ የሶማሊያ ግዛት በሆነችው በፑንትላንድ ሸለቆዎች ከባድ ውጊያ መክፈቱ ነው። በቀዳሚነት የአሜሪካ ጦር በራስገዟ የሶማሌላንድ የወደብ ከተማ በርበራ ገብቷል። ጦሩ የሶማሌላንድ የበርበራ ወደብ አቅጣጫ ላይ የራሱን ወታደራዊ ቤዝን መስርቶ የሚቀጥል መሆኑን ዘ አፍሪካን ፕላስ ዘግቧል። ይህም ሶማሌላንድን የሶማሊያ ግዛት አድርጎ ለሚመለከተው የሞቃዲሾ መንግስት ስጋት ሆኗል። ሶማሌላንድ ከሶማሊያ ተገንጥላ ሉዓላዊ ሀገርነቷን ዓለም አቀፍ ማህበረሰብ እንዲያረጋግጥላት ለሶስት አስርት ዓመታት ብትጠይቅም እስካሁን ድረስ የሀገርነት እውቅና የሰጣት አንድም ሀገርና ተቋም አልተገኘም። የትራምፕ አስተዳደር ለሶማሊላንድ እውቅና እንደሚሰጥ ቢገመትም ተግባራዊ ለውጥ አልታየም። እንዲያም ሆኖ የትራምፕ አስተዳደር ከሶማሊላንድ ጋር ሚስጥራዊ ግንኙነቶችን ሲያደርግ ቆይቶ በመጨረሻም ጦሩ በርበራ ወደብ ላይ በሚስጥር መግባቱ ለአርጌሳ ተስፋ ለሞቃዲሾ ደግሞ ስጋት ሆኗል። በጉዳዩ ላይ ዘገባ የሰራው ዘ አፍሪካን ፕላስ አሜሪካ የበርበራ ኤርፖርት ስታድስ መቆየቷን አትተዋል። አሜሪካ ከሶማሌላንድ ጋር ወታደራዊ የደህንነት መረጃዎችን ለመለዋወጥ ከዚህ ቀደም የሁለትዮሽ ስምምነት መፈራረሟን ዘገባው አስታውሰዋል። የቀደመው የግንኙነት ጥረት ወደ ውጤት አምርቶ አሁን ሶማሌላንድ በርበራ የገቡት የአሜሪካ ጦር አባላት ቁጥራቸው ባይታወቅም ሙሉ ትጥቅ አሟልተዋል ይህም አሜሪካ በአፍሪካ ቀንድ ያላትን ፍክክር ከፍ የሚያደርግ ሆኗል። በአፍሪካ ቀንድ ወታደራዊ ቤዝን ከመሰረቱ ሀገራት መካከል ቻይናና ሩሲያ ወደ ቀጠናው ገፍተው መምጣታቸውን ተከትሎ አሜሪካ ከጅቡቲ ወታደራዊ ቤዟ በተጨማሪ በሶማሊላንድ አንድ ወታደራዊ ቤዝን ለመገንባት አነሳስቷታል። በጉዳዩ ላይ የአሜሪካ መንግስትም ሆነ የሶማሊላንድ እንዲሁም የሶማሊያ መንግስት ያሉት ነገር የለም። በሌላ በኩል የአሜሪካ ኮማንደር ጦር ባልተለመደ መልኩ የሶማሊያ ግዛት በሆነችው በፑንትላንድ ሸለቆ ቀጥተኛ ውጊያ ውስጥ ገብቷል። በጉዳዩ ላይ የአሜሪካ ዲፌንስ ኢንተለጀንስ በአሰራጨው ዘገባ መሰረት አልሸባብ አሜሪካ ጠላቴ ነው የምትለውንና በዓለም አቀፍ አሸባሪነት የተፈረጀውን አይኤስአይስን አስጠግተዋል። በሶማሊያ በርበራ ግዛት ሸለቆችና ሰንሰለታማ ተራሮች ላይ ከባድ ውጊያ እየተካሄደ መሆኑንም ዘገባው አመላክተዋል። በመቶዎች የሚቆጠሩ የአሜሪካ ልዩ ኃይል አባላት እየተሳተፉበት ያለው ውጊያ የአይኤስአይስ ጠንካራ ምሽግ ነው። የአሜሪካ ጦር በእግረኛ ጦር የተዋጋው ከሶስት አስርት ዓመታት በኋላ ነው። በቀድሞው ሲያድ ባሪ ይመራ የነበረው የሶማሌ መን መንግስት ፈርሶ ሶማሊያ በጦር አበጋዞች መመራት በጀመረችበት ወቅት አሜሪካ ሶማሊያን አረጋጋለሁ በማለት ጦሯን ከላከች በኋላ የጦሩ መስዋዕትነት በእጅጉ መበርታቱን ጦሩን ከሶማሊያ ማስወጣቱ ግድ ብሎ እንደነበር የሚዘነጋ አይደለም። አሜሪካ ከዚያ በኋላ በሶማሊያ የሚሰማሩ የሌሎች ሀገራትን ጦር ድጋፍ በመስጠት የአልሸባብና የአይኤስአይኤስ ይዞታዎችን በድሮን በማጥቃት የአየር ላይ ዘመቻን ስታካሄድ ነበር። አሁን የአሜሪካ ስፔሻል ፎርስ በሶማሊያ ከአይኤስአይስ ጦር ጋር ፊት ለፊት ለመጀመሪያ ጊዜ በሚባል